ኢየሱስ መድኃኔዓለም ጌታ ነው። አሜን። ዮሐንስ ወንጌልን ስታጠኑ በጣም በጣም የክርስቶስን ጥልቅ ፍቅር በደንብ አድርጎ ሐዋርያው ጽፎልናል። አሜን። ሐዋርያው መልእክቱ ላይ ነው ያለው፣ ልንገራችሁ። እናቴ አሁን አንብባዋለች። በኢየሱስም አነባለሁ። ሽማግሌው በእውነት ለምወደው ለተወደደ ለጋዮስ ፍቅር ነው። እዚህ ጋር ማለት ነው ለተወደደ ለተወደዱ የሚጽፉት ወዳጆች ሆይ ላል ለሚወዳቸው ነፍስህ እንደሚከናወን በነገር ሁሉ እንዲከናወንልህ ጤና እንዲኖር እጸልያለሁ። አሜን ሃሌሉያ። ተከናወኑ አሜን። ተከናወንኩ ወንድሞች መጥተው አንተ በእውነት እንደምትሄድ ስለ እውነትም ሲመሰክሩልህ እጅግ ደስ እሞኛል። ልጆቼ በእውነት እንዲሄዱ ከመስማት ይልቅ የሚበልጥ ደስታ የለኝማል። አሌሌይ እውነትን ይዞ መሄድን የሚያክል አስደሳች ነገር የለም። ትራመስ ወዳጄ ሆይ ምንም እንግዶችን ቢሆኑ ለወንድሞችህ በምታደርገው ሁሉ የታመንን ስራ ትሰራለህ። እነርሱም በማህበር ፊት ስለ ፍቅር መስክረዋል። አሜን፣ ሃሌሉያ አሜን። ፍቅሩ የሚታወቅና የሚጨበጥ የሚዳሰስ ነው። እግዚአብሔር እንዳ፣ አሜን። ፍቅሩን እግዚአብሔር በስራ ኢየሱስን በመስጠት ነው የገለጠው። ጋዮንስም ፍቅሩ ምን ይላል? የታወቀ የሚዳሰስ ነበር። አሜን። ስለዚህ ፍቅ የትኛውን ነው? ኢትዮጵያ ውስጥ አሁን የከለም የሚባለው ሰው ፍቁም ይዳሰስ የሆነ ሰው እኔ ምን ነው የምፈልገው? ከእንደዚህ አይነት ሰው ጋር እንሮጣለን እኛ። ፍቅራችን ይዳሰሳል። ተመስጥ የኢየሱስ ፍቅር በውስጣችን አሜን። የትኛውም እምነት ውስጥ ያላችሁ ሃይማኖት መሪዎች ፍቅራችሁ ይዳሰስ፣ ይነጋ ሰዎች ይመስ